የአእምሮ ጤና እና አካላዊ ጤና ያላቸውን ቁርኝትና አንድነት እያየን ነበር። የአእምሮ ጤና ክፍፋዮች አሉት ወይ፣ ታይፖች ወይም ካታጎሪዎች የተከፈለበት አይነት አለ ወይ የሚለውን እስኪ ንቀጥል። ጥሩ ነው። እኔም መገለጫዎቹን እያነሳሁ በመጀመሪያው ክፍል አንተም ደግሞ እነዚህ መገለጫዎች ግን ቋሚ ናቸው ማለት አይደለም። ወይም ደግሞ ሁሉም ሰው ላይ እነዚህ መገለጫዎች የታየበት ነገር ሁሉ ሰው ሁሉ እንደ እኔ እንደዚህ ነኝ ብሎ ራሱን ዲፋይን ማድረግ የለበትም፣ ማስመር አለብን እያልክ ያነሳቸው ነጥቦች በጣም ወሳኝ ስለነበሩ እንደው አጋጣሚ እንደው በዚህ ፕሮግራማችን ይህን እናስታውስና ወደ ሜንታል ሄልዝ እንደው የተወሰነ እንደው ምንድን ናቸው የሚለውን ነገር ብዙ ጊዜ የሚነሱ ነገሮች አሉ። አንደኛ ቀላልና መካከለኛ ከባድ ችግሮች ተብለው ይከፈላሉ። ያው እንትን ላይ ስላለህ የምታውቀው ነገር ነው። እና ሌላው ደግሞ ኮመን የተለመዱ የተለመዱ ምክንያቱም ያልተለመዱ የጤና እክሎችም ወይም የአእምሮ ችግሮችም ሆነው ቀላል ሊሆኑ ይችላሉ፣ ከባድም ሊሆኑ ይችላሉ። የተለመዱ ሆኖ በብዙ ሰው ላይ የሚታዩ ሆነው ግን ቀላልም ሊሆኑ ይችላሉ፣ ከባድም ሊሆኑ ይችላሉ። ስለዚህ ኮመን ሜንታል ሄልዝ ዲዞርደር ተብሎ በአብዛኛው ጊዜ የሚነሱት እነዚህ ነ ዲፕሬሽን እነ አንዛይቲ፣ ድብርት ጭንቀት ምናምን እነዚህ ደግሞ ሶማቲክ ዲዞርደሮች፣ እነዚህ ቦዲ ሲምፕተሞች ምናምን የሚባሉ ነገሮች አሉ ና ሬስት የሚያሳጡ የሆኑ የሆነ ብዥታ የሚፈጥሩ ምናምን ነገሮች አሉ። ከድብርት ጋር ተያይዞ ድብርት አሁን ሁል ጊዜ እኛ በተለምዶ ዝም ብለን ደበረኝ ደበረኝ ደበረኝ የምንለው ነገሮች አሉ። እስልምና አብዛኛው ሰው በድብርት ውስጥ እንዳያሳልፍ ሊያደርገው የሚችል በሸሪዓችን ትልቅ የሆነ ሀብት አለን። ወደዛ ከእስልምና ፓርቲ ያለውን ነገር ስንዳስሰው እንነጋገርበታለን። ነገር ግን ኖርማሊ ደበረኝ ብዬ ካልኩኝ እኔ አማይ ጎይንግ ቱ ቢ ሜንታሊ ኢል ወይ፣ የሆነ ደግሞ በሆነ ነገር ሊያስጨንቀኝ ይችላል። የሆነ የሚረብሸኝ ነገር ይኖራል እና እስኪ ዛሬ እንትን ብያለሁኝ የተጨናንቅ ያለሁ ምናምን እና እስኪ ወደ ቲክቶክ ልግባ ወይም ወደ ፌስቡክ ልግባ ኦር ሰሙዌር ሊሄድና ለዝናና ና እስኪ ዛሬ ፈታ ላርግ ሊል ይችላል። እነዛ የሚጠቀምባቸው ነገሮች ፈታ ያረጉታል ያረጉት የሚለው እንዳለ ሆኖ በሌላ ርዕሰ ጉዳይ እንመለከታቸዋለን ግን የደበረው ሰው ሁላ የጨነቀው ሰው ሁላ አይ እንደዚህ ከተሰማህ፣ እንደ ዜና አንለውም። ግን ኮመን ተብለው ግን አብዛኛውን ጊዜ ድግግሞሽ ካላቸው በብዛት የሚከሰቱ ከሆነ፣ ሁለተኛ ደግሞ በጥልቀት ረጅም ሰዓት ሆልዴ ሊፈጁበት ሁሉ ሊወስዱበት ሁሉ ይችላሉ። መቼም ሙሉ ቀን አንድ ሰው ሊተኛ አይችልም። እርግጥ አንድ ነገር አለ። በጣም በስራ ተወጥረ ተወጥረ ተወጥረ አሳልፈ በቃ ከአቅመ በላይ ሲሆንበት ጭንቅላትህ ሙሉ ቀን እንድተኛ ልትገደድ ትችላለህ። እሱ እሱን አይደለም ግን። ኖርማሊ የሚደጋገም ነገር የሆነ ነገር ሆኖ ረጅም ሰዓት የሚወስድ የሆነ ድብርት ወይም ጭንቀት ከሆነ እነዚህ ኮመን ሆነው ብዙ ጊዜ የሚስተዋሉ ሆነው ግን በሁሉም ላይ አይበየኑም። እንደ አእምሮ ጤና ወይም ደግሞ እንደ ስነልቦና ጤና እክል ግን ሊያዙ ይችላሉ የሚል ነው ሁለተኛው ሰቨር ሜንታል ዲዞርደር የሚባሉ አሉ። እነዚህ ሳይኮሲስ የሚባሉ ናቸው። እነዚህኞቹ የሚገርመ ነገር እኔ ኢንፕራክቲስ አሁን ከቅርብ ጊዜ ወደዚህ በጣም እየበዙብኝ ነው። ለምን እንደሆነ አላውቅም። እኔ በፊት አይስት ማለት ይገርመኝ ነበረ። እኔ በቴዎሪ ደረጃ የማውቃቸው ነገሮች ናቸው አጋጥሞኝ ያውቃል በእርግጥ ግን ከዚህ በስተፊት እውነት ለመናገር እንደው አድማጭም ስላለ ያጋጠሙኝን ነገሮች አይ እንደ በቁርአን የሚፈቱ ኬዞች ናቸው ምናምን እስከ ማለት ሁሉ የደረስኩበት ነበር። ግን ሙያውን መማር ብቻ ሳይሆን ፕራክቲካሊ ሲደጋገምበት አይ እኔ የተማርኩት ነገር ለካ ማቀው ሳይንስ ላይ ያጠናሁት ነገር እውነትን መሬት ላይ ያለ የሚለውን ነገር እንድታይ የሳይኮሲስ ኢሹዎች ወላሂ እኔ አሁን ሰሞኑን የገጠሙኝ አሁን እንትኖች አሉ። አሁን ከኔውሮሎጂካል ኮንዲሽን ጋር ተያይዞ ዲሜንሺያ አሁን ሰሞኑን የያዝኩት አንድ ኬዝ አለ እዚሁ አዲስ አበባ ውስጥ ማለት ነው እና በህይወቴ ገጥሞኝ አያውቅም። ራሳቸውን ሊረሱ ይችላሉ፣ የትዳር አጋራቸውን ሊረሱ ይችላሉ፣ ቤተሰባቸውን ሊረሱ ይችላሉ። ሰው እንዲህ አይነት ሰቨር የሆኑ ነገሮች ይኖራሉ። ሳይኮሲስ ኢሹዎች ያለባቸው እንደምታውቀው አሁን የማይሰማ የሆነ ድምፅን ሊሰሙ ይችላሉ። እኔ አሁን ገጠመኝ በጣም በተደጋጋሚ በተለይ ቅድም ካልኩ ወይም ባለፈው ክፍለ ጊዜ ላይ እንዳነሳ ነው፣ በፊት የሆነ ሌላ ሚዲያ ላይ በሰራሁት ፕሮግራም ምክንያት የመጡ ኬዞች ነበሩ። ኮንሳልቴሽን ኮንሳልት ያደረግኳቸው የሚታዩ ነገሮች፣ የሚሰሙ ነገሮች በሌሉበት ሁኔታ ላይ መስማት፣ የሆነ ድምፅ መስማት፣ የሚታዩ ነገሮች በሌሉበት ቦታ ላይ የሆኑ ነገሮችን ማየት ወይ የሆኑ ሰዎችን ማየት፣ የሚሰሙ ነገሮች በሌሉበት ቦታ ላይ የሆነ ሰውነትህን እኔ ሰውነቴ ይንቀጠቀጣል ምናምን፣ ይሄ እንትን እያለ ነው ሰውነቴ የተንቀጠቀጠ ነው። እዚህ ጋ የሆነ ነገር አለ፣ የሆነ እንደዚህ እንደዚህ የሚስበኝ ነገር አለ፣ ሰውነቴ ላይ እንደ ጉትትም የሚያደርገኝ ነገር አለ የሚሉ ነገሮች በቅርብ ጊዜ ነው የተከሰቱብኝ ያሉት እና እንዲህ አይነት ኢሹዎችን ለማከም እስከሚቸገሩ ድረስ ሰቨር ሜንታል ዲዞርደር ልንላቸው እንችላለን። ግን በምን ይመጣሉ የሚሉት ነገሮች እንዳሉ ሆነው ፕራክቲካሊ ማህበረሰባችን ላይ እንደሚያጋጥም ያየሁት ነገር ስለሆነ አድማጭ ተመልካቾች ይህን ትኩረት ያደርጉበታል ብዬ አስባለሁ። ሌላው ምናልባት አንተም እያንዳንዱ ነጥብ ላይ መጀመሪያ እነዚህ ሁለት ነጥቦች ላይ በደንብ ብትጨምርበት እና ከዛ ወደሚቀጥሉት ምልክቶች ብንሄድ የተሻለ ይመስለኛል። በተለይ ስፔሻሊ ኮመን ሜንታል ዲስ ኦርደር እና ሰቨር ሜንታል ዲስ ኦርደር ብለን ያነሳ ናቸው ነገሮች ላይ ኮመን ሜንታል ዲስ ኦርደር የምንላቸው እንግዲህ ምንድናቸው? በኖርማል ደረጃ ሲፈጸሙ ያው ሰው ሲሰራ ሰው ሲኖር ሊኖረው የሚገባው ባህርያቶች ሆነው እነዛን ግን በተወሰነ ቦታ ላይ ወይም የተወሰነ ኮንዲሽንን ጨምሮ ከአቅም በላይ ወይም በብዛት ሲከሰቱ ማለት ነው። አሁን ለምሳሌ መሳቅ ኖርማል ነው፣ መጫወት ኖርማል ነው። አንድ ሰው ቀን ዝም ብሎ ረጅም ሰዓት ቢስቅ ያ ኖርማል የሆነውን ነገር አብኖርማል አደረገው ማለት ነው። ሰው ሊያለቅስ ይችላል፣ የሆነ ነገር ሲያዝን ሊያለቅስ ይችላል። ግን የሆነ ትንሽ ኬዝ ገጥሞት አልቅሶ ሊወጣለት አንድ ደቂቃ ሁለት ደቂቃ ሲገባ ሰዓታትን ቢያለቅስ እነዚህ አብረውን የኖሩ በእለት ተዕለት ተግባራችን በኖርማል ሌቭል ልንከውናቸው ምንችል እነዛ ግን ባልተለመደ ሁኔታ በስተው ከኛ ጋር ረዘም ላለ ጊዜ ሰአታቸውም ረዝሞ መጠናቸውን በስተው ከኛ ጋር ሲከሰት እነኛ ኮመን ሲቪየር የምንላቸው በከፍተኛ ደረጃ እንደ ዲሚንሽያ የተነሳው እነዚህ ደግሞ አብኖርማሊ በጤናው ዘርፍ በጤናው እንትን ላይ የዕለት ተግባርን መከወንን እስከ ማስተጓጎል ሲደርሱ ወይም ከማህበረሰቡ ጋር ያለንን ቁርኝትም እስከ ማዛባት ስለ ራሳችን ያለንን ግንዛቤም እስከ መቀየር ደረጃ በሚደርሱበት ጊዜ ምናልባት እነዚህ ወደ ሲቪር ወደሚለው እንትን ሊደርሱ ይችላሉ። ያው እንግዲህ ለምን ተነሱ የሚለውን ስናይ ብዙ ጊዜ ግሎባላይዜሽን ይዞት የመጣው በርካታ ነገር አለ። የምንኖርበትም አለም ተቀይሯል። ያው አድማጮቻችን እንግዲህ የሚረዱት ነገር ቢኖር ሁላችንም እንደምንረዳው ሜንታል ርዝ ብቻ አይደለም ለኢትዮጵያ አዲስ ሆኖ እዚህም ሲገኝ እዛም ሲገኝ እዚህም ሲገኝ ብዙ የሚባለው በርካታ ከአመታት ከአስር አመታት በፊት በክሊኒካል ሜዲሲን ራሱ የማናውቃቸው በሽታዎች አሉ ተብለን የማናውቃቸው ብዙም የማይከሰቱ በሽታዎች አሁን እንደተደየ የዕለት ተዕለት ኒውስ ሆነው ለምሳሌ ሬናል ፌለርን ብናይ የኩላሊት ችግር ከዚህ በፊት አስር ሀያ አመቶች ወደኋላ ብናይ የምንሰማው አንድ ሁለት ሶስት ኒውስ ነበር። አሁን በስቷል። ምናልባት የኢንቨስቲጌሽኑም የማህበረሰቡም በዙሪያው ያለው አዌርነስ መጨመርም የአኗኗር ዘይቤያችን መቀየሩም፣ በርካታ ነገሮች በዙሪያችን ሲቀየሩ እውቀቱም የመገናኛ ዘዴው ራሱ በቀላሉ መረጃ ማግኘት መቻሉም በራሱ የነበሩ ነገሮችን በሳይንስ ተደግፈው መኖራቸው እንድናረጋግጥ አግዞናል ብለን እናምናለን እንጂ ሳይኖሩ ቀርተው ድንገት የተፈጠሩ ነገሮችም ሆነው ላይሆን ይችላል አንዳንዶቹ። ስለዚህ ልክ እንደዚህ አሁን ምናልባት አድማጮችም ትኩረት እንዲያደርጉበት በጣም ሁለት ነጥቦች ነው በጣም ኮንክሪት ብየ ያዝኳቸው ከአንተ። አንደኛ እነዚህ አሁን ቅድም የጠቀስናቸው ኮመን ዲዞርደሮችና ሰቨር ዲዞርደር ወይም ደግሞ መጠነኛና በጣም የከፋ የሚባል አይነት የስነ ልቦና እና የአእምሮ ቀውሶች። አንደኛ ችግሮቹ ሰውኛ ናቸው ብለ ያነሳው ነገር ነው። ሰው በመሆናችን መሳቅ አለብን፣ ሰው በመሆናችን ማልቀስ አለብን። ሰው ሆነን ፈታ እንላለን፣ ሰው ሆነን እንደበራለን። ይሄ የሰውኛነታችን መገለጫ ነው። ነገር ግን ነገሩ እኛን እኛነታችንን ዴይ ቱ ዴይ ላይፋችንን አፌክት የሚያደርግ ከሆነ ከሌሎች ጋር ያለ መስተጋብር ምናምን፣ ኦቨርኦል አጠቃላይ ላይፋችንን አፌክት የሚያደርግ ደረጃ ላይ ከደረሰ በዛ ይበየናል ያልከው ነገር ነው። ሁለተኛ እነዚህ ችግሮችን አሁን ለምንድን ነው በብዛት መነጋገር የመጣው? ምክንያቱም ስለ አእምሮ ጤና ከዚህ በስተፊት ብዙም ያን ያህል እንደሆን ድሮ እኛ እንኳን ልጅ በነበርንበት ሰዓት እንኳን የሚታወቅን ነገር አይደለም። እንደው ቢታወቅም እንኳን ምናልባት የሆነ እንደ ባዕድ አምልኮ የሆነ ነገር ቤተሰቦቹ ያደርጋሉ ወይ መርገምት ነው ጭቡ ነው ምናምን እየተባለ ነው ዲፋይን የሚደረገው ወይ ከስሕር ጋር ይገናኛል ወይ ከአይን ጋር ያገናኙታል ምናምን። ኦፍ ኮርስ ሊሆን ይችላል፣ ግን ሁሉም ግን እንደዛ አይደለም። ሶ አሁን እኛ ይሄን ነገር እንድናወራ ያስገደደን ማህበረሰቡ ላይ በብዛት እነዚህ ነገሮች በመታየታቸው ነው። ይሄ የሆነው ደግሞ ቅድም እንዳልነው ቴክኖሎጂ ያመጣው ኢንቨስቲጌሽን ኩላሊት ዱሮ ያን ያህል አይታወቅም ነበር። አሁን ግን የአኗኗር ዘይቤያችን ተቀይሯል። ቴክኖሎጂውን በጣም እየተራቀቀ መጥቷል። በጣም ደ ሞስት ኢምፖርታንት የሆኑ ነጥቦች ናቸው ያነሳው። ጀዛከላ ኸይረን። ልክ እንደዚህ ሁሉ አእምሯችንም ደግሞ ሊቃወስ የሚችልበት የትምህርት ቤታችን ስርዓት በጣም ፈታኝ ሆኗል። መማር ማስተማር ሂደት የሚባል ነገር የድሮ አይነት ትምህርት እስከሚናፍቀን ድረስ ምናምን፣ የአመጋገብ ስርዓታችን፣ ከሌሎች ጋር የሚኖር መስተጋበር በጣም ተዛብቷል። ባልና ሚስቶች፣ ልጅና ቤተሰቦች እንኳን እራሱ መገናኘት አይችሉም። ይሄ ማህበራዊ ሚዲያን ሚስዩዝ ከማድረግ የተነሳ በማህበራዊ ሚዲያ ረጅም ሰዓት በቲክቶክ በምናምን ከማድረግ እራሱን የቻለ ኢምፓክት አለው። በኋላ እናወራለን። እነዚህ የኑሮ ላይፍ ስታይላችን የአእምሮ ህመምን ወይም የስነ ልቦና ችግሮችን ትሪጊንግ ፋክተር ቢሆኑስ የሚለውን ነገር ማየት ያስፈልጋልና የኑሮ ዘይቤያችን የሚያመጣው ኢምፓክት አለው ያልከው ማህበረሰባችን በደንብ አድማጭ ተመልካቾቻችን ትኩረት እንዲያደረጉበት በሚል ነው። ሌላው የቻይልድና አዶልዘንት ሜንታል ዲዞርደር አንደኛው እንደ ችግር ለብቻ ተለይቶ የሚታይ ነው። ምክንያቱም ብዙ ጊዜ የሚነሳው አሁን እነዚህ እነ ዲሜንሽያ ምናምን የሚባሉ ኢሹዎች በእድሜ የገፉ የሆኑ ሰዎች ላይ ብዙ ጊዜ ይስተዋላሉ። ምክንያቱም መዘንጋት፣ ራስን መሳት። ራስን መሳት ማለት ከራስ ጋር ለመሆን ነው። በቃ አእምሯቸውን እየሳቱ እየሳቱ ነገሮችን እየረሱ ምናምን ይሄዳሉ። እንዲህ አይነት የዲሜንሽያ ኢሹዎች ይፈጠራሉ። በተለይ ደግሞ ባሎቻቸውን፣ ሚስቶቻቸውን፣ ልጆቻቸውን ሁሉ እስካለማወቅ ሊደርሱ ይችላሉ። እኔ ይህን ለምሳሌ በፊልም ነበር ቀ ግን፣ አሁን ኮንሳልት እያረኩት ያለ ኬዝ አለ። ወላሂ ይነምለ አሁን ያዝኩት ኬዝ አለ። አሁን ይሄን ነገር በምናወራ ሰዓት ላይ እና እኔ በጣም ይገርመኛል። ሶ ቻይልድ ግን ሳይኮ እንዴት ሊሆን ይችላል? አዶለሰንት እሺ፣ ችግር የለውም። ሶ ቻይልድ ይዳ አዶለሰንት ሜንታል ዲዞርደር ብለህ ስትል ከኢንተሌክቹዋል ዴቨሎፕመንት ጋር ተያይዞ ቻይልድ ሜንታል ዲዞርደር ምንድን ነው? አቴንሽን ዲፊሲት እነዚህና ሃይፐር አክቲቪቲ ዲዞርደር ብለን የምንለው ትኩረት ማጣት የምንላቸው ነገሮች ምንድን ናቸው የሚለውን እስኪ እዚህ ላይ የተሰማህን ነገር ኮንዳክት ዲዞርደር ጋር ተያይዞ ያለውን ነገር የወጣቶችና የልጆች የሚለውን ትንሽ እሱን ብንነካው ብዬ ነበር። አሁን እንግዲህ እሱም ያው ካለ ነው ቅድም ካወራ ነው ትንጋ ነው የሚያያዘው ማህበረሰቡ ሲቀየር፣ ልጆችን የምናሳድግበት ወይም አብሮ ይቀየራል። ሜንታሊዝም ባይዘው ለኢትዮጵያ ስፔሻሊ እንደኛ አገር በጣም አስፈላጊ ከሚያደርጉት ምክንያቶች አንደኛ ግንዛቤው የተዛባ መሆኑ ነው። ሁለተኛ ግንዛቤው እንኳ ቢኖርህ የተወሰኑ ከተሞች ላይ ካልሆነ በስተቀር እነዛን ሰዎች ልታሳክምበት የሚችለው እንትንም የለም ተቋምም የለም ሰዎቹ እንኳን ነው ስፔሻሊ አዳልቶች ላይ ወይም ትልቆቹ አዋቂዎች ላይ አገግመው ወደ ማህበረሰቡ ሲቀላቀሉ የመቀላቀሉ ሂደት ራሱ ራሱን የቻለ ሳይንስ ያስፈልገዋል እኛ ዝም ብለን ድነሃል ሂድ ብለን ቤተሰቡ ጋር የምንቀላቀለው ከሆነ ያ ቤተሰብ ግንዛቤ ስለሌለው አንተ ከእጅህ እንኳን ብርጭቆ አምልጦ ቢወድቅ ይሄ እብድ ተነሳበት እንዲሉ ትችላሉ። ያ ማለት ማህበረሰቡ መልሶ ሰው ይሆን ሪላብ ስሬቱ ራሱ እንደገና የማገርሸት እድሉ ራሱ በእኛ ሀገር ላይ ከፍተኛ ነው። እና እነዚህ ነገሮች ከበሽተኞቹ ከመኖራቸው የውስን የሕክምና ተቋምና ባለሙያዎች ከመኖሩ በተጨማሪ በዚሁ ውስጥ እንኳን ተሹለቅልከው አገግመው የሚመለሱ ሰዎች ከማህበረሰቡ ጋር ኢንተግሬት የሚደረጉበት ወይም መልሰው በድሮ ማንነታቸው የሚቀላቀሉበት እድል እንትን ነው፣ በጣም ዝቅተኛ ነው። አንድ ጊዜ አንድ ፕሮፌሰር ሳይኮሎጂ ኮርስ እየሰጠን ምን ጠየቀን መሰለ እና ሴቶቹና ወንዶቹ እንደዚህ ለየን። ና ሌትሰይ እንበል አንዲት ሴት የሳይኮሎጂ ፕሮብሌም ኖሮባት ምንድነው እኛ ሀገር ያለው ህክምና አማኑኤል ሄዳ ለረጅም ጊዜ ታክማ አሁን አማኑኤል ህክምናው ድነሻል ወይም ድነሃል ተብሎ ተመለሰ እና ኖርማል ላይፍ ከጀመረ አንድ አመት ወይም ሁለት አመት ሆኖታል ያ ግለሰብ ወይም ያች ግለሰብ ሆኗታል። እና ያ ግለሰብ ሴቶቹን ለትዳር ቢጠይቃችሁ ምን ያክሎቻችሁ እሺ ትላላችሁ? ሴት ብትሆንና ብትጠይቃችሁ ብሎ ወንዶችንም ጠየቀ። ኦላር ሁሉም ሰዎች ኖ ነው ያሉት። ግን የሚገርም ነገር እኛ የማስተር ሳይኮሎጂ ክላስ ያለን ተማሪዎች ነን። ኖርማሉ ማህበረሰብ ምን አይነት ምላሽ ሊሰጥ እንደሚችል ሰው እንደዚህ ከሆነ ኖ ካለ ያ ሰው ይሄ ራሱ ሌላ ዲፕሬሽን፣ ሌላ ሳይኮሎጂ ፕሮብሌም ይመጣል። እኔ ታምሜ በመዳኔ ሰዎች ሊያገቡኝ ፈቃደኛ አይደሉም የሚል ሌላ ችግር ውስጥ ገባ ማለት ነው። እና ሳይክሉ እንደዚህ የሚዞር ከመሆኑ አንጻር በጣም አስፈላጊ ያደርገዋል። እኛ እንዳልኩ ብዙ ችግሮች አሉ። ጥቂት ባለሙያዎች እና የሕክምና ተቋማት አሉን። ምንም በሚባል መልኩ ሰዎቹን ሪሀብሊቴት የምናደርግበት ሚንስ የለንም። ይሄ ሜንታል ሳይኮሎጂን እንደ ሀገር ለእኛ አክቹዋሊ አለመታደኑ ነው እንጂ ያን ደሞ ሙስሊም እስላምን ብንኖር ኖሮ እነዚህ ችግሮች በዚህ ልክ በሰፋ ወይም ብዙም ተጠቂ ባልሆን ነበር። ነገር ግን እንደ ማህበረሰብ ተጎጅነን ሌላውንም ማህበረሰብ ቢሆን የምናውቀውን ማድረግ ያለብንን ነገር ፕሮሞት ማድረግ ያለብንን ጤናም ፕሮሞት ማድረግ ስላለብን ይህ ፕሮግራም

ችግሩን ግን እንዳልከው የማህበረሰባዊ ግንዛቤ መፍጠር ግን አንድ በጣም ትልቁ መታየት ያለበት ነገር ነው። ሁለተኛ ደግሞ አሁን እንዲህ አይነት ነገሮች ላለመፈጠራቸው እኛ የምንፈራቸው ትላልቅ የሆኑ ሰበር የሆኑ ኢሾዎች ላለመፈጠራቸው ዋስትና እንደሌለው እንደሌለን የሚያሳዩ ነገሮች አሉ። አሁን ኢንተሌክቹዋል ዴቨሎፕመንት ላይ ብንመጣ ልጆች፣ አብዛኛው በየቤታችን ያሉ ልጆቻችን ለትምህርታቸው ትኩረት ይሰጣሉ ለቁርአናቸው ትኩረት ይሰጣሉ። አንድ ሁለተኛ ተረጋግተውስ የመማር እንደው ተረጋግተው ክላስ ውስጥ የመቀመጥ ሴቲንጋቸው ቁርአን ተረጋግተው ቁርአንን የመያዝ እንትናቸው ምን ያህል ነው? አሁን ቅሩ ምናምን ስንላቸው በየቤቱ ራሱን ይፈትሻል። ሁለተኛ ያንን የተቀበሉትን ትምህርት መጥተው ትኩረት ሰጥተው የማጥናት ችሎታቸው፣ አንደርስታንድ በድንብ አድርገው የመረዳትና አዲስን ነገር ከዛ ይህ ትምህርት ላይ የተማርኩት ጭምቅ ሀሳብ ወይም ጥቅል ሀሳብ ይሄን ይመስላል ምናምን ብሎ ነገሮችን ኤክስትራክት የማድረግ አዲስ አይዲዮሎጂን ችሎታ አላቸው ወይ? ሁለተኛ የማስታወስ ችሎታቸው በምን ያህል መጠን ነው ያለው? የተረጋጉ ልጆች ናቸው ወይ በየቤታችን ያሉት? ለተረጋጋ ለሆነ የንባብ ስርዓት የጥናት ስርዓት የሚሰጡት ትኩረትና ለማህበራዊ ሚዲያ የሚሰጡት ትኩረት የአኗኗር ስርዓታችን ከመቀየሩ ጋር ተያይዞ ምን ያህል ነው? አሁን ባለው ሁኔታ የኔ ልጅ ወዴት ነው ሊያመራ የሚችለው የኔ ልጅ ወዴት ነው ልታመራ የምትችለው የሚለውን ነገር አድማጮቻችን ቆም ብለው ማየት ቢችሉ፣ ወጣቶች ለነገሮች የሚሰጡት ትኩረት ለስራ የሚሰጡት ትኩረት ለቁም ነገር የሚሰጡት ትኩረት ምን ያህል ነው? ወይስ ደግሞ በማህበራዊ ሚዲያ የሚያቃጥሉ ሰዓት ይበዛል? ይህስ ማህበረሰባችንን፣ ትውልዱን ወደየት ነገር ነው ሊወስደው የሚችለው? እንዲህ አይነት ችግሮች ደግሞ የአእምሮ ችግሮችን ላለማምጣታቸው ሃይፐር አክቲቪቲ በጣም የሆነ የመቅበጥበጥ ምናምን አይነት ችግሮቻችን፣ ነገሮች ላይ ያለመርጋት ችግሮቻችን ነገ የስራ አለም ላይ ተረጋግቶ ያለመስራት ችግር አይፈጥርም ወይ? ይሄ ኢንተርን ማህበራዊ ኑሯችን ስላይ ራሱ ጓደኝነት ላይ የተረጋጋ የሆነ አንድ ውስን ሆነ ጓደኛ መኖር፣ ወይስ ደግሞ እዚህም ጓደኝነት መጀመር፣ እዚያም መጀመር፤ ይህ ደግሞ ኢንተርን የሚያመጣው የግንኙነትን እያቋረጡ የመጀመር አይነት ነገሮች በትዳር ህይወታችን ላይ የሚያመጣው ኢምፓክት የሚለውን ነገር ወላጆች ከልጅነት ጀምሮ አደ ቻይልድ ሾት ደማን አደ ሞርኒንግ ሾት ደ ደይ ቻይልድ ሾት ደማን እንደሚባለው ልጅ ሆነው ያለውን አስተሳሰብ ወጣቶቻችን ያሉበትን ነገር መመልከት በደንብ አስፈላጊ ይመስለኛል። ግን እንደው ያው ስለእስልምናው ካነሳ ነው ቤተሰቦች ወላጆች ልጅን ሲያሳድጉ መታሰብ አለበት ብዬ የማምነው ነገር አንተ እኔ አንድ ልጅ ስናሳድግ ማሰብ ያለብን ነገር እኔ የኔ ልጅ ብለን ብቻም አደለም ነገ ይህንን እኛ ጥለ ነው የምንሄደውን ማህበረሰብ ይህን አለም ይህንን የሚረከብ ሰው እያፈራን እንደሆነ መረዳት እና በዛ ልክ አቅማችን በሚችለው ቢ ብዙ ሰዎች እንደዚህ አይነት ግንዛቤዎች ላይኖርን ይችላሉ፣ ግን ግንዛቤዎቹን ለማግኘት አቅማችን በቻለው ያክል በቁጥጥር ስር ልጆቻችንን እንቅስቃሴያቸውን ማድረግ የምንችለውን ማየት የምንችለውን በማየት ውስጥ ከእይታችን ሰርክል ውስጥ ሳይወጡ ድጋፍ የምንችለውን እየደገፍን ማስደገፍ ካለብን በሌሎችም እንዲደገፉ እያደረግን ልጅ ማሳደግ ኦፍኮርስ በዚህ ዘመን በጣም ቻሌንጂንግ ነው። ይህንን አገር የሚሰራ ነገን የነገን ትውልድ የሚገነባ ነገ ማንም መጥቶ ይችን ዓለም ወይም ይህን ሀገር ሊጠብቅ፣ ሊቀይር ወይም ኢስላም ሊመራ የሚችል ሰው የለም። ከእያንዳንዳችን ቤት የሚወጡት ልጆች ተሰባስበው ነው ማህበረሰብ ሆነው እንደገና አንዱ ቤት ያለችዋ በአግባቡ ያደገች ልጅ ሌላ ቤት ያለውን በአግባቡ ያደገ ልጅ አግብታ ነው ሊሆን የሚችለው፣ እንጂ እኛ ልጆቻችንን በአግባቡ ሳናሳድግ እንደ ባልና እንደ ሚስት ደግሞ ሌላ ቤት በአግባቡ ያደገ ሰው መፈለግ አይሆንም። እኛም የግላችንን በዚህ ምድር ላይ አማና ኃላፊነታችንን ተወጥቶ እንደሚያልፍ ማህበረሰብ ድርሻችንን ተወጥተን ማለፍ ይጠበቅብናል። እና ልጆቻችንን በምናሳድግበት ወቅት ላይ ፊውቸርን ማየት እንጂ ያው በብዙ ሀዣዎች ብዙ ልንሆን ይችላለን። ህይወት ፈታኝ ሊሆን ይችላል። ግን ነገ የሚባል ቀንና ነገ መጪ የሚባል ትውልድ አላህ ፈቅዶ ያው ቅያማ እስከሚቆም ድረስ ሰዎች ይኖራሉ። እስከዛ ድረስ ደግሞ ኃላፊነትን የሚወስዱ ሰዎች ያስፈልጋሉ። እኛንን ኃላፊነቱን መውሰድ ያለብን የሚል ትውልድ እና ቤተሰብ ማፍራት ደግሞ የሁላችንም ግዴታ ነው ብለን እናምናለን። እንግዲህ ይሄንን አደራ እየሰጠናችሁ የዛሬውን ፕሮግራማችንን በዚሁ እንቋጫለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወረሐመቱላሂ ወበረካቱ።